ታዊ ሰላምታችን በእያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁን የተከበራችሁ አድማዊ ተመልካቾቻችን ለዕለቱ የያዝናቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያም አንኳር መረጃዎቹን በአገዛዙ የተቋቋመው አገራዊ ምክክር ኮሚሽን በአማራ ክልል ባከናወናቸው የአጀንዳ ማሰባሰብ በክልሉ የሚንቀሳቀስ ታጣቂ ቡድን አጀንዳ አስገብተዋል ማለቱ መነጋገሪያ ሆኗል። የፋኖ አመራሮችም ምላሽ ሰጥተውበታል። ቀዳሚ መረጃችን ነው። በአማራ ክልል በተፈጸመ የድሮን ጥቃት በርካቶች መገደላቸው ተነገረ። በክልሉ የተለያዩ አካባቢዎች የሚፈጸሙ የደፈጣ ጥቃቶች ዛሬም ተጠናክረው ቀጥለዋል። አመራሩ በበኩላቸው እያደረግ ነው ያለውን ትግል የሚያሰናክሉ ያሏቸውን አካላት ማስጠንቀቃቸው ተነግሯል። ሌላኛው መረጃችን ነው። በሌላኛው መረጃችን የድምፅ ያንዱ ዓለም ጎሳ የችሎት ሂደትን እንዳይታደሙ ጋዜጠኞች መከልከላቸው ተነገረ። ጋዜጠኞቹ የችሎቱን ውሎ እንዳይታደሙ በፍርድ ቤት ነው መታገዳቸው የተነገረው፣ በዜናችን አካተነዋል። የፌዴራል ፖሊስ አክቲቪስት ስዩም ተሾመ ተሰውሮብኛል አለ። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያሌው እና አቶ ክርስቲያን ታደለ ስዩም ተሾመ የተባለ ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ይታወሳል። ሌላኛው መረጃችን ነው። ዩኒሴፍ የቀጣዩ አውሮፓውያን ዓመት በጀት በያ በመቶ እንደሚቀንስ ማሳወቁን ሮይተርስ ዘግቧል። በዜናችን ይዘነዋል። ውድና የተከበራችሁ አድማጭ ተመልካቾቻችን አብራችሁን ለመቆየት ከፈቀዳችሁ እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ጎናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠይቅ ወደ ዝርዝር መረጃዎች ይሸጋግራለሁ። ሰናይ ቆይታ ክልል በተፈጸመ የድሮን ጥቃት በርካቶች መገደላቸው ተነገረ። በክልሉ የተለያዩ አካባቢዎች የሚፈጸሙ የድፈጣ ጥቃቶች ዛሬም ተጠናክረው መቀጠላቸው የተነገረ ሲሆን በአገዛዙ የተቋቋመው አገራዊ የምክክር ኮሚሽን በአማራ ክልል ባከናወናቸው የአጀንዳ ማሰባሰብ በክልሉ የሚንቀሳቀሱ ታጣቂ ቡድኖች አጀንዳ አስገብቷል ማለቱን ተከትሎ የፋኖ አመራሮችም ምላሽ ሰጥተዋል። ወደ ሁለተኛ ዓመቱ እየተቃረበ የሚገኘው በፋኖ ኃይሎችና በመንግስት ኃይሎች መካከል የሚደረገው ጦርነት ዛሬም ተጠናክሮ የቀጠለ ሲሆን አገዛዙ የአየር ኃይሉን ሜካናይዝድ ኃይሉን ኮማንዶ፣ ሚሊሻና አድማ ብተናውን እግረኛ ሰራዊቱንና የባህር ኃይሉን ሳይቀር አሰማርቶ እየተዋገ ይገኛል። ሁነኛ የፖለቲካ መፍትሄ፣ ሀቀኛ ድርድር ይደረግ ዘንድ የሚቀርበው ተማጽኖ አሁንም ተገፍቶ ዜጎች በየቀኑ የሚገደሉበት ጦርነት ቀጥሏል። ትናንትናና ዛሬ በአማራ ክልል ረዕሰ መዲና ባህር ባህርዳር በቅርብ ርቀት ላይ ባሉ አካባቢዎች ላይ ና በዛው በጎጃም ቀጥና እና እርጅና ና ውጋ የተፈጸሙ ግድያዎች ተጠቃሾች ናቸው። ከክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ላይ በሚገኙ ጭስ አባይ ና እገታ ተብለው በሚጠሩ ስፍራዎች ላይ ነዋሪዎች ከዘመቻ ሲመለሱ ነበር በተባሉ የአገዛዝ ወታደሮች መገደላቸውም ታውቋል። አገዛዙ ኃይል በክልሉ ንጹሃን ማህበረሰብ ላይ እየፈጸመ የሚገኘው የድሮን ድብደባ ዛሬም ቀጥሏል ባህር ዳር አቅራቢያን ጨምሮ በዋናነት በጎጃም ቀጠና የድሮን ቅኝቶች ሲካሄዱ ካረፈዱ በኋላም ጥቃት ደርሷል ሌላው የድሮን ጥቃት የተፈጸመው ደግሞ በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ነው ይህንን ጥቃት ተከትሎ በርካታ ንጹሃን መገደላቸውም ታውቋል የድሮን ጥቃት የፈጸመው አገዛዙ በጉዳዩ ላይ እስካሁን ያለው ነገር የለም የፋኖ አመራሮች ደግሞ በዚህ የመንግስት የድሮን ጥቃት በመቶች የሚቆ የሚቆጠሩ ሰዎች ተገድሏል የሚል መግለጫ ወጥተዋል። አያይዞውን በቀጣይ ለምናደርገው ጥሪና የክተት አዋጅ ከዛሬ ጀምሮ ዝግጅት ይደረጋል ሲሉ በመግለጫቸው አሳውቀዋል። የመከላከያ ሰራዊቱ ፊልድ ማርሻል ብራንድ ጁላ በበኩላቸው ከጽንፈኛ ጋር የተገናኘን ህዝብ ድግስ ሊበላ የታደመን ቢሆን እንመተዋለን ማለታቸው ይታወሳል። የሀገሪቱ ጠቅላይ ሚኒስትር የለም ተፈርሞ ተጠያቂነት ኖሮት አንድም ሰላማዊ ዜጋ አለመኖሩ ተረጋግጦ የሚፈጸም ጥቃትን እናደርሳለን ሲሉ የተናገሩ ለሁለት የድሮን ጥቃት አሁንም ንጹሐንን እያጠቀ ይገኛል። በአማራ ክልል በአየር ኃይል ከታገዘው ከዚህ ጥቃት ባሻገር በፋኖ ኃይሎች በኩል የሚፈጸሙ ድንገተኛ ጥቃቶችና የደፈጣ ጥቃቶች አሁንም ተጠናክረው እንደቀጠሉ ይገኛሉ። ከአዲስ ቅዳም ወደ ዳንግላ በመጓዝ ላይ የነበሩ የመንግስት ኃይሎች ላይ የተፈጸመው የደፈጣ ጥቃት ይጠቀሳል። በሰሜን ወሎ ዞን ሂብሮ ወረዳ ፋጂ ተብሎ በሚጠራ ስፍራ ጎንጂ ጎልላ ዜጌሳ ተብሎ በሚጠራ አካባቢ የደረሱት ደግሞ ሌሎቹ ጥቃቶች ሲሆኑ፣ በሰዴ ከተማ ደግሞ የቦምብ ጥቃት በሚሊሻ አባላት ላይ ደርሶ የሰብአዊ ጉዳት አድርሷል። በፋኖ ኃይሎችና በመንግስት ኃይሎች መካከል በሚደረገው በዚህ ጥቃት በርካታ ንጹሀን እናቶችና ህጻናት የሚያልቁበት ሆኗል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ምክትል ሰብሳቢና አመራር የሆኑት ፋኖ አስረስ ማር ዳምጤ ባስተላለፉት መልእክት አገዛዙ ስልጣኑን ለማስቀጠል ያቋቋመው የሚሉት የምክክር ኮሚሽኑ ነው። በዚህ የምክክር ኮሚሽን ውስጥ የሚሰሩ ኮሚሽነሮችም እያካሄዱ ያለውን ትግል የሚያደናቅፉ ናቸው በማለት ማስጠንቀቂያ መልእክታቸውን አስተላልፈዋል። አመራሩ የንጹሃን ጭፍጨፋ እንዲቆም ትንፍሽ ያላለው ኮሚሽኑ ለህዝብ ችግሮች መፍትሄ ይዞ ሊመጣ አይችልም። የምናምንበትና ለህዝብ ይጠቅማል የምንለውን እኛ በአደባባይ እንናገራለን፣ የተናገርነውንም በተግባር እናውላለን ሲሉ ተናግረዋል። መረጃችን የመገናኛ ብዙሃን ባለሙያዎች የድምፅ አንዱ አለም ጎሳ ችሎት ሂደትን እንዳይታደሙ በፍርድ ቤት መታገዳቸው ተነገረ። ዛሬ አዲስ አበባ ውስጥ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈተ ህይወት ተጠርጥሮ በፍርድ ሂደት ላይ የሚገኘው የአርቲስት አንዱ አለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ የመገናኛ ብዙሀን ችሎቱን እንዳይታደሙ ያገደው በዛሬው ችሎት ፖሊስ የመገናኛ ብዙሀን በተለያዩ ጊዜ የችሎቱን ውሎ አዛብተው ዘግቧል በሚል የምርመራ ሂደቱ ላይ እክል መፍጠራቸውን ገልጾ በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጥ በችሎቱ የተጠየቀው የተከሳሽ ጠበቃ እንዳለው ከሆነ ፖሊስ ያቀረቡን አቤቱታ እንደሚደግፉ ተናግረዋል። ችሎቱ ግራ ቀኙን ካዳመጠ በኋላ የመገናኛ ብዙሃን ከአሁን በኋላ አንድ ጊዜ ተከሳሽ ለፋሲካ ባህል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና አሰተኛ ዘገባዎችን ማቅረባቸውን በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር መታመኑ የመ መገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። የትናንትናው ችሎት በዚህ አይነት መልኩ ትክክለኛውን የችሎቱ ውሎ ከመዘገብ ይልቅ እውነቱን አዛብተው የዘገቡ የሚለውን ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት የተለያዩ የመገናኛ ብዙሃን ዘጋቢዎች ችሎቱን ለቀው መውጣታቸው ታውቋል። ከዚህ በፊትም የተከሳሽ ጠበቃ የመገናኛ ብዙሀን ችሎት ላይ ያልተባለውን በዘገባቸው እያካተቱ ነው በማለት ባቀረበው ተጨባጭ ይዘት ላይ ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሀን ማስጠንቀቂያ መስጠቱ ይታወሳል። የፌዴራል ፖሊስ አክቲቪስት ስዩም ተሾመ ተሰውሮብኛል፣ አለ። ግለሰቡ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ተገዶ እንዲቀርብ ሲል ከፍተኛ ፍርድ ቤቱ ትእዛዝ አስተላልፏል። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ስዩም ተሾመ የተባለ ግለሰብ በህግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበ

ፍርድ ቤቱን በስም የጠቀሰውን ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክልትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ መስጠቱን መሰረት ሚዲያ ዘግቧል። አቶ ዮሐንስ ቧያሌው በበኩላቸው ከጅቡቲ ጎበዜ ሳይን አመጣው ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውለውን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሸው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል ባለመኖሩ ያንን የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። የኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገ ለመገደብ የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበረ። ምክንያቱም በአሁኑ ሰዓት አማራ ሶስተኛ ዜጋ ሆኗል። ሁለት መቶ አማራዎች ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጎድጓዳ ውስጥ ገብቶ እስር ቤት እያጎረ ያለው ፖሊስ እና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሮብኛል ሲል ያሳፍራል ሲሉ ለችሎቱ አስረድተዋል። አቶ ክርስቲያን አክለው ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለ ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያዳመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ መስጠቱን ተነግሯል። በሌላኛው መረጃችን በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽቱ ሶስት ሰዓት እንዲሰሩ የተገደዱ የንግድ መደብሮች ባለቤቶች ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ዋዜማ ዘግባለች። መርካቶ አካባቢ የኤሌክትሮኒክስ እቃዎችን በመሸጥ የሚተዳድሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱት እኩለ ሌሊት ላይ መሆኑን ለዋዜማ ተናግረዋል። አስተዳደሩ ደንቡን በተላለፉ ነጋዴዎች ላይ አስር ሺ ብር ቅጣት እየጣለ መሆኑንም ነው ዘገባው ያመላክተው። በሌሎች አካባቢዎች የሚሰሩ ነጋዴዎች ና ሰራተኞች ደግሞ የስራ ቦታቸው ውስጥ ለማደር እየተገደዱና ተጨማሪ ሰራተኛ እየቀጠሩ እንደሆነም ተነግሯል። ኢበን እንዳለ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱን አስታውቋል። ባለስልጣኑ እርምጃ ከወሰደባቸው ውስጥ አዋኪ ድርጊቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ንግድ፣ የመሬት ወረራ፣ ህገወጥ የደረቅና ፈሳሽ ቆሻሻ አያያዝና አወጋገድ ይገኙበታል። ባለስልጣኑ በቀጥታ ብቻ ከ258 ሚሊዮን ብር በላይ ማግኘቱን ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡን ዋዜማ አክላ ዘግባለች። ደንቡ ከወጣ ወዲህ በከተማው 64 በመቶ ጥሰቶች ቀንሰዋል ተብሏል። መስሪያ ቤቱ በህገ ወጥ የመንገድ አጠቃቀም ላይ ብቻ 7133 እርምጃዎችን እንደወሰደም ተረጋግጧል። የወንዞች ይለቀቁ የነበሩ 3000 የሚጠጉ የፈሳሽ መስመሮችን መቆማቸውን ባለስልጣኑን በመጥቀስ ዋዜማ አክላ አዘግባለች። የሚከታይ መረጃችን፣ ሶማሊላንድ ከሶማሊያ ጋር ከተጀመሩ ማናቸውም የሰላም ድርድሮች መውጣቷን በይፋ አሳውቃለች። ሶማሊላንድ ይህንን እርምጃ የወሰደችው የሶማሊያው ጠቅላይ ሚኒስትር ሐምዛ ባሬ የግጭት ማዕከል በነበረችው የሶማሊላንዷ ላሳኖድ ከተማ ጉብኝት ማድረጋቸውን ተከትሎ ነው። የጠቅላይ ሚኒስትሩ ጉብኝት ጸባጫሪና ህጋዊነት የሌለው ነው በማለት ሶማሊላንድ ያወገዘችው ሲሆን ሶማሊላንድ ሏላዊነቷን፣ የግዛት አንድነቷን የማይታለፍ ቀይ መስመር መሆኑን ገልጻለችም ብለዋል። ዓለም አቀፉ ማህበረሰብ በምስራቃዊው ሱል ግዛት ሶማሊያን ለምትፈጽመው ጥቃት መፍትሄ እንዲፈልግም ሶማሊላንድ ጠይቃለች። በሌላ መረጃ ዩኒሴፍ በቀጣይ አውሮፓውያን አመት በጀቱን በ20 በመቶ እንደሚቀንስ ማሳወቁን ሮይተርስ ዘግቧል። ድርጅቱ በጀቱን ለመቀነስ የወሰነው ፕሬዚዳንት ትራምፕ የአሜሪካ እርዳታ መቀነሳቸውን ተከትሎ እንደሆነ ዘገባው ጠቅሷል። አሜሪካ ለተባበሩት መንግስታት ድርጅት ሰላም ማስከበር ተልእኮች የምትሰጠውን የገንዘብ ድጋፍም እንደምታቆም የዋይት ሀውስ በጀት ቢሮ ሀሳብ ማቅረቡን ዘገባው አመላክቷል። የአሜሪካ ባለስልጣናትና ሀሳብ ያቀረቡት ለአብነት በማሊና ዲሞክራሲያዊት ኮንጎ ሪፐብሊክ የድርጅቱ ተልዕኮች ውጤታቸው ውድቀት ሆኗል በማለት ነው ተብሏል። ተመልካቾቻችን የተመልካቾቻችን ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ስላዳመጣችሁን ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እንሰናበታለን። ቸር ያሰማን። ሰላም